አክብሮታይ ሰላምታችን በያላችሁበት ሲደርስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ መከላከያ ስለ ፋኖ የኦሮሞ ነጻነት ሰራዊትና ኤርትራ ማብራሪያ ቀርቧል። ሚኒስትሯ ከህዝቡ ጋር ቀላቅለን ብንመታቸው ፋኖና ኦላን እናጠፋቸው ነበር ብለዋል። ኤርትራን ሀገር ለማለት የሚያስቸግር ብለው ገልጸው እየተዘጋጀን ያለነው ለእናንተው ነው መልእክትም አስተላልፏል። ሰሙታላችሁም። ይህ በእንዲህ እንዳለ የኦሮሞ ነጻነት ሰራዊት ከአራት መቶ የሚልቁ የመንግስት ወታደሮችን ገደልኩ ሲል ገለጸም። ጦሩ ይህንን ያለው ጀነራሉ ደግሞ ኦነግ ሸኔ ያሉትን ኃይል ደመሰስን ለአካባቢው አስተዳደርም ጸጥተውን አስረከብን ባሉ ተመሳሳይ ዕለት ነው። እንቃኘዋለን። ጀነራሉና ና ኮሚሽነሩ ካደረጉት ንግግር በኋላ የትግራይ ክልከላ ላይ ውሳኔ ተላልፏል። ከኤርትራ ድንበር ጋር በተያያዘ የሚያጣራ ኮሚቴ መረምረዋልም ነው የተባለው። የምታደምጡት ሌላኛው መረጃችን ይሆናል። ከሰሞነኛዎቹ የብልጽግናና አጋሮቹ አጀንዳዎች መካከል የክልልነት ጥያቄ የሚለው አንዱ ነው። ወሎና መተከል ክልል እንዲሆኑ ጥያቄ ቀረበ የሚለው አንደኛው ሲሆን፣ በቋንቋ የሚዋቀር ክልል አይኑር የሚለው ደግሞ ሌላኛው። ይህንን የተመለከተ ዝርዝር መረጃም ተዘጋጅቷል። የህክምና ባለሙያዎች አድማ በሚቀጥለው ሳምንትም ተጠናክሮ የሚቀጥል ነው አሉ። የንቅናቄው አስተባባሪዎች አድማው ተጠናቋል የሚል ሀሰተኛ መረጃ እየተነዛ ነው ሲሉም ገልጿል። ሌላኛው መረጃችን ነው። ተቋሙ የኢትዮጵያ መንግስት ላይ ክስ ሊመሰርት ነው። ይህ ክስ ከተፈናቃዮች ጋር የተያያዘ ነው ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። መከላከያ ስለፋኖ የኦሮሞ ነጻነት ሰራዊትና ኤርትራ ማብራሪያ አቅርቧል። ሚኒስትሯ ከህዝቡ ጋር ቀላቅለን ብንመታቸው ፋኖና የኦሮሞ ነጻነት ሰራዊትን እናጠፋቸው ነበር ሲሉም ተሰምቷል። ኤርትራን ሀገር ለማለት የሚያስቸግር ብለው ገልጸው እየተዘጋጀን ያለነው ለእናንተም ነው መልእክትም አስተላልፏል። የመከላከያ ሚኒስትሯ አይሻ መሐመድ የሰጡት ቃለ ምልልስ የሚጀምረውም የሀገሪቱ ሰራዊት ዋና ተልእኮ የሀገር ዳር ድንበርን ማስጠበቅ ነው በማለት ነው። የመከላከያ ሰራዊት ዋና ተልእኮው የአገር አንድነት ድንበርና ሉዓላዊነት ማስከበር ነው ዋና ተልእኮው። ይህ ንግግራቸው ልክ ቢሆንም እሳቸው ሚኒስትር በሆኑበት ወቅት የኢትዮጵያ ሉዓላዊነት ስንት የተደፈረም ምን ያክል የሀገሪቱ ሉዓላዊ ግዛትስ በወራሪዎች ቁጥጥር ስር ነው የሚለውን ግን የሚመልሱት አይመስልም። ጅቡቲና ኬንያ በኢትዮጵያ ግዛት ውስጥ የአየር ጥቃት ፈጽሟል። ደቡብ ሱዳን የኢትዮጵያን ወረዳ ሳይቀር ስለመጠቅለሏ ፓርላማ ውስጥም የተነሳ ጉዳይ ነው። ሻቢያ በደርዘን የሚቆጠሩ ቀበሌዎችን ተቆጣጥሮ ስርዓተ ትምህርቱን እያስተማረ ነው። የፈረሰው ሱዳን እንኳን የምዕራብ ጎንደር ባለሀብት አርሶ አደሮችን የጎንደር ከተማ ተፈናቃይ ካደረጋቸው ሰነባበትም። ሚኒስትሯ አይሻ መሐመድ የሚመሩት ተቋም ግን የሀገሪቱን ወጣቶች እያሰባሰበም በሌላ ወገን ከቆሙ የሀገሪቱ ወጣቶች ጋር እያፋለመ ቀጥሏል። ሚኒስትሯ በዘመቻችን ሰላምን አስፍነናል፣ ፋኖና ሸኔን ከስጋትነት አውርደናል እያሽሎኮሎክ ናቸው ነው እኛ ባንዘምትባቸውም እርስ በራሳቸው የተከፋፈሉ ናቸው፣ አላማቸውን በግልጽ ያላስቀመጡ ስለሆኑ እየጠፉ ነው ሲሉ ይደመጣሉ። አሁን ያለው የነዚህ ሃይሎች ቁመና የሸኔ የሚሆን የጽንፈኛው ፋኖ ቁመና ብዙ ዚግባ የሚባል ሳይሆን በየቦታው እየተሸለኮለ ለመከላከያ ሰራዊት ስጋት የሆነ ወይ ደግሞ ህዝቡ ከሰላማዊ ኑሮ መቶ ፐርሰንት ተነጥሎ እንደነበረው የሚያደርግ አቅም ያለው ኃይል የለም። በዛ ላይ ደግሞ እነዚህ ኃይሎች ሲታዩ በውስጥ ቅራኔ፣ በተለያየ መከፋፈል አላማቸው አንድ ባለመሆኑ እንደገና ደግሞ እነዚህ የሚፈልጉት ነገርም በትክክል ኮይን ያላደረጉ እንዲህ ያለው ያጠፋ ናቸው ከስጋት ወርደዋል። መግለጫ እንግዳ አይደለም ላለፉት አምስት ዓመታት ባለስልጣናት እየተቀያየሩ የተናገሩት ነውና፣ እውነታው ዛሬም ድሮን ሜካናይዝድ ኃይል በርካታ እዝም ተሰማርቶም በየቀኑ ውጊያ በየቀኑ የኢትዮጵያውያን ሞት መቀጠሉ ነው። ሚኒስትሯ በታጣቂ ኃይሎች ውስጥ ያለው የውስጥ መከፋፈልን በተመለከተ ያነሱት ሀሳብ ግን በእርግጥም ወደ እውነት የቀረበ ነው። ሰራዊቱ በሰላማዊ ዜጎች ላይ የሚፈጽመውን ግድያ በተመለከተ የሚዲያ ጫጫታ ነው ሲሉ ያጣጣሉት እኒሹም ህዝቡን ቀላቅለን ብንመታውማ ፋኖም ሸን የሚጠፉ ነበር ይላሉ። ሄደውም ይጨፈጭፍ ሄደው እንትን የሚል ሀይል ቢሆን ኖሮ እነዛም እስካሁን ድረስ እየተሸልኮልኩ የቆዩ ነበር የምል እምነት የለኝም። ይህ ንግግርም እንግድ አይደለም። ከዚህ በፊትም ጠቅላይ ሚኒስትሩን ፊልድ ማርሻሉም ጽንፈኛውን ከህዝቡ ጋር ደባልቀ ብትመታው እስካሁን ባልቆዩ ነበር ሲሉ ተሰምተዋልና በጥናት ላይ የተመሰረተ አይናችን እያየ ታጥቆ ተደራጅቶ የሚንቀሳቀስ ፀረ ሰላም ኃይል ለይተን ነው እንጂ የምንመታው ህዝብ ነው። ዝም ብለ ጨፍልቀ ደብል ደባልቀ የምትመታ ምትመታ ከሆነ እስካሁን አይቆይም። እንደ ህዝቡ አይደብቃቸው ወይ አብሮ ሄዳል፣ ወይ ደግሞ ይገጥማል፣ እራሱ አታስመታኝ ብሎ ይገጥማል። ይህ ቀላቅለህ ምታው መርህ ተግባራዊ ተደርጎ በድሮን ያለቁ ንጹሐን፣ በከባድ መሳሪያ የወደሙ ቤቶች፣ መንገድ ላይ የተረሸኑ ነዋሪዎች ቤት ይቁጠራችሁ። ሚኒስትሯ አይሻ መሐመድ ግን የሰራዊቱ ቀጣይ ዝግጅትን ሲያነሱ ኤርትራን በማስጠንቀቅ ነው። በአንድ ወቅት አሰብ ተወልደው ስለማደጋቸው ተናግረው የሚያውቁትና በቅርቡም ወደ ኤርትራ ሸሽተው የትጥቅ ትግል የጀመሩ የቤተሰብ አባል ያሏቸው ሚኒስትሯም እኒህ የቅርብ ዘመዳቸውን ያስጠለነን ሀገር ሀገር ነው ብሎ ለመጥራት የማያስደፍር ይሉትና እየተዘጋጀን ያለ ነው ለእናንተ ነው የሚል አንድምታ ያለው ንግግር ያስከትላሉ። በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ ሀገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የእነሱ ባህሪ እንደሆነ እናውቃለን። በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይህ ሰራዊት ይህ ሰራዊት በተሳሳተ ስሌትም ቢሆን ለሚፈልጉ ኃይሎች በአስተማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛም ዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው። ይህ ከኢሳያስና ኤርትራ ጋር የተያዘው ማስጠንቀቂያቸው የቀድሞ የጦርነት አጋሮች ብልጽግናና ሻቢያም የቃላት ጦርነት ቀጣይ ክፍል ነው። እናም እሱ እንዳለ ሆኖ እኛ ሚሊሻ አይደለንም ቤታችን ውስጥ ያሉ እዚህም ዛም የሚታዩ ችግሮች የሰፈር ሚሊሻ አለም ያሉበት ግን ትኩረትን የሚስብ ነው። መሬት ላይ ያለው ሁነት የሀገር መከላከያ ሰራዊቱ የሰፈር ሚሊሻ እንዲሆን የተገደደበት ነውና ይህንን ሌተናንት ጀነራል አለምሸት ደግፌ በቅርቡ አረጋግጠውታል። የመከላከያ ሰራዊቱን ለኔ ሚኒስትር ያስረከቡት አብርሃም በላይም በተመሳሳይ ሚሊሻ ያደረጋችሁን እኮ እያሉ ሲያማርሩ ነው የሚታወቁት። ሚሊሻ ምን ይሰራል ፖሊስ ምን ይሰራል? ካለፈው ፌዴራል ፌደራል ፖሊስ የት ይሄዳል? ይሄ አስተሳሰቡ ካላስተካከል ነው በየመንደሩ ያለው የሌባና የወንበዴ እንቅስቃሴ መከላከያ መጥቶ ያጽዳ፣ እና እንደዚህ አይነት ፍላጎቶች እየሰፉ ከሄዱ ስራው መስራት አይችልም። የመከላከያ ተልእኮ አጠንቀቃችሁ ታውቃላችሁ። ይህ በእንዲህ እንዳለ የኦሮሞ ነጻነት ሰራዊት ከአራት መቶ የሚልቁ የመንግስት ወታደሮችን ገደልኩ ሲል ገለጽም ጦሩ ይህን ያለው ጀኔራሉ ኦነግ ሸኔ ያሉትን ኃይል ደመሰስን፣ ለአካባቢው አስተዳደርም አስረከብን ባሉ ተመሳሳይ ዕለት ነው። በኦሮሚያ ክልል በተለያዩ አካባቢዎች የሚደረጉት ውጊያዎችና የሚፈጸሙት ጥቃቶች ከአምስት ዓመታት በላይ የቆዩ ናቸው። የመከላከያ አመራሮችና የብልጽግናው ባለስልጣናት በየጊዜው የወራት ቀነ ገደብን እያስቀመጡ ተደምስሷል፣ አብቅቶለታል ያሉት ነገር ግን አሁንም የኦሮሚያ ህዝብን ሰቆቃ ውስጥ ያስቀጠለ የእርስ በርስ ጦርነትም ነው። የኦሮሞ ነጻነት ጦር ደግሞ በየጊዜው ስያሜ የሚሰጣቸው ዘመቻዎችን በመክፈት ውጊያዎችን ሲያደርግ ቆይቷል። ኢርቡ ሽኒጋ፣ ጭቾ፣ ሚና ካዮ፣ ዘመቻ ሽሽ ግንባር የሚጠቀሱ ናቸው። የነጻነት ጦሩ ትናንት ባወጣው መግለጫ ደግሞ ባሳለፍነው ወር 35 ዋና ዋና አውደ ውጊያዎችን አድርጊያለሁ ብሏል። በሁሉም የወለጋ ዞኖች፣ በሸዋ ዞኖች፣ በአርሲ ሐረርጌ፣ ቦረናና ጉጅም ጉጂም እንደዚሁም በአማራ ክልል ኦሮሚያ ልዩ ዞን ጭምር የተደረጉ ስለመሆናቸውም ያትታል። በነዚህ ግንባሮች በመንግስት ኃይሎች ማለትም የመከላከያ ሰራዊቱና የክልሉ የጸጥታ ኃይሎች ላይ አደረስኩ እስኩ ያለውን ጉዳት መጠን ሲዘረዝርም 412 ወታደሮችን በውጊያ ወቅት መግደል ናረጋግጫለሁ በማለት ነው 502 የሚሆኑትን ደግሞ ጉዳት አጋጥሟቸዋል ሲል አክሏል። ለሞትና ለአካል ጉዳት ከተዳረጉት በተጨማሪም 75 የሚሆኑት ደግሞ በሰሞንኛዎች ውጊያዎች መማረካቸውን አሳውቋል። በርካታ የቡድንና እና የነፍስ ወከፍ መሳሪያዎችን ከመንግስት ኃይሎች ማግኘት ችያለው ሲልም የነፃነት ጦሩ በመግለጫው አስፍሯል። ይህ ሪፖርት የወጣው የመከላከያ አዛዦች ከመጪው ሰኔ 30 አስቀድሞም የሰራዊቱ የኦሮሚያ ዘመቻ ተጠናቆም ለክልሉ የጸጥታ ኃይል ይተላለፋል በሚሉበት ተመሳሳይ ጊዜ ነው። ትናንት በአንድ የሰራዊት ምረቃ ስነስርዓት ላይ የተገኙት የደቡብ እዛዛዡ ሌትናንት ጀነራል ሰለሞን ተፋም ወታደሮቻቸውን ኦነግ ሸኔን ደምስሰዋል፣ የጸጥታ ስራውንም ለአካባቢው አስተዳደር አስረክበዋል ሲሉ ተደምጧል። በተሰማራችሁበት የግዳጅ ቀጠናዎች የኦነግ ሸኔ ኃይል በመደምሰስ የሀገር አለኝታነታችሁን አስመሰክራችኋል። በተሰጠው ቀጠና ውስጥ የሚንቀሳቀስ የጠላት ኃይል በመደምሰስ ለአካባቢው መስተዳድርም እያስረከበ ይገኛል። በኦሮሚያ ክልል እንዲህ ተደምስሷል እየተባለ አላባር ያለው የጸጥታ ቀውስ የተቋረጠውን ድርድር በማስቀጠል መፍትሄ እንዲገኝለት አሜሪካ ከሰሞኑ ጥሪ አቅርባ ነበርም የነጻነት ጦሩ ለጉዳዩ በሰጠው ምላሽም ጥሪውን እንደሚቀበለው ገልጾ ዐብይ አህመድ ግን የሰላም ሀይል አይደሉም ብሎ ነበር። በእርግጥ ማገዛዙ በቅርቡ አሜሪካ ላቀረበችው የሰላም ጥሪ የድሮን ጥቃት ፈጻሚ የሚለውን የኤምባሲውን መግለጫ እንዲቀየር ግፊት ከማድረግ በስተቀር

ጀነራሉ ኮሚሽነሩ ካደረጉት ንግግር በኋላ የትግራይ ክልከላ ላይ ውሳኔ ተላልፏል። ከኤርትራ ድንበር ጋር በተያያዘም የጋራ ኮሚቴው ይመረምረዋል ነው የተባለው። የብልጽግና መሪዎች ደርግ ወደ ትግራይ እርዳታ እንዲገባ ፈቅዶ የሰራውን ስህተት እኛ እናደርገውን በሚል በጦርነቱ ወቅት ከበው ህዝቡን ያስርቡበት የነበረውን ሁነት ምክንያታዊ እያደርጉ የነበረው በአደባባይ ነው። ከቅርብ ጊዜያት ወዲህ ደግሞ የተለያዩ ምክንያቶችን በማቅረብ የትግራይ ህዝብ ነዳጅ እንዳያገኝ፣ ቱሪስቶች እንዳይጓዙ ሲያደርጉ ቆይቷል። በዚህ ሳምንት ደግሞ ይህ መሰረታዊ ሸቀጦች ህዝቡ እንዳያገኝ ወደ ማድረግ ተሸጋግሯል። በአማራና አፋር ክልል በኩል ወደ ክልሉ የሚወስዱ መንገዶችን ለመሰል ተሽከርካሪዎች በመዝጋትም ፍራፍሬና አትክልት እንዲበላሽ አድርጓል። የሆነ ሆኖ አሁን ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች እንዲለቀቁ መወሰኑ ተነግሯል። ውሳኔውን የትግራይ ጊዜ አስተዳደር ፕሬዚደንት ሌትናንት ጀኔራል ታደሰ ወረደም ከኢትዮጵያ ፌደራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ ነው። ተግባራዊ ሆኗል የተባለው የትግራይ ጊዜያዊ አስተዳደር ፕሬዚደንት ጽህፈት ቤት እንዳሰራጨው መረጃ ከሆነም ጀኔራል ታደሰም ትናንት ከኮሚሽነር ደመላሽ ገብረ ሚካኤል ጋር ውይይት አከናውኗል። በዚህም መሰረት ካሳለፍ ነው ግንቦት በወት 18 ጀምሮ በአፋር ክልል በኩል ወደ ትግራይ ሲጓዙ ክልከላ የተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ እቃም ከትግራይ አልፎ በኮንትሮባንድ መልክ ወደ ድንበር ሊሻገር ይችላል ከሚል ጥርጣሬ ጋር በተያያዘ እንደሆነ ተመላክቷል። ይህ ጥርጣሬ ተብሎ የተቀመጠው ሀገር ደግሞ ኤርትራ ነው። ሁለቱም ኃላፊዎች በውይይታቸው የመረጃው እውነትነቱ ምንድረስ እንደሆነ የሚያጣራም ከፌደል ፖሊስና ከትግራይ ጊዜ አስተዳደር የተውጣጣ ኮሚቴ ጉዳዩን እንዲመረምረው ከስምምነት ደርሰዋል ይላል መግለጫው። ይህ ማለት የብልጽግና አገዛዝ ገና ባልተጣራ አሉባልታ ላይ ተመስርቶ ሸቀጥ ማግዶ በርካታ ሕዝብን ሲያስርብ ሰንብቷል እንደማለት ነው። የሆኖ ሆኖ የኮሚቴው የምርመራ ውጤት መሰረት በማድረግም የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህንን የማከናወን ተግባር ና ኃላፊነት ደግሞ በዋናነት የጋራ ኮሚቴው እንዲሆን ተወስኗል ተብሏል። ስምምነቱን ተከትሎም ተሽከርካሪዎቹ እንደተለቀቁ ተገልጿል። በቀጣይም ተመሳሳይ ችግር እንዳይገጥማቸው ሁለቱ ኃላፊዎች ስምምነት ላይ መድረሳቸውን የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጽህፈት ቤት ያሰራጨው መረጃ ያመላክታል። ከሰሞንኛዎቹ የብልጽግናና አጋሮቹ አጀንዳዎች መካከል የክልልነት ጥያቄ የሚለው አንዱ ነው። ወሎና መተከል ክልል እንዲሆኑ ጥያቄ ቀረበ የሚለው አንደኛው ሲሆን በቋንቋ የሚዋቀር ክልል አይኖር የሚለው ደግሞ ሌላኛው። የሀገሪቱ መንግስታዊ ስርአትን በመቀየር ወደ ፕሬዝደንት ስርአት በማሸጋገር ጠቅላይ ሚኒስትሩን ፕሬዝደንት ያደርግ ዘንድ የመነሻ ተልእኮ አለው የሚባልለት የምክክር ኮሚሽኑ ሀገራዊ ችግሮችና የሰፉ ልዩነቶችን ለመፍታት እየመከርኩ ነው ይላል። በዚህ ልዩነ ነጻነት ውስጥ ያሉት የፋኖና የኦሮሞ ነጻነት ሰራዊት፣ ህዋሃት፣ ኦነግ፣ ኦፌኮና ሌሎችም በርካታ አካላት በሌሉበት የሚደረግ ምክክር ኮሚሽንም ሳያስፈልገው በያዳራሹ ሲደረግ የቆየና የቀጠለ አይደለም ወይ የሚለው ግን መሰረታዊ ጥያቄ ነው። የሆኖ ሆኖ ሰሞንኛው አጀንዳ ደግሞ ይህ ኮሚሽንን መነሻ በማድረግ የክልልነት ጥያቄዎች እየተነሱ ነው የሚለው ይገኝበታል። ደቡብ ክልልን ወደ ተለያየ ቦታ ሸንሽነው አቅማል በያደረጉት ጠቅላይ ሚኒስትሩ በእርግጥም ከዚህ በፊት ወልቃየትም ወሎ የኦሮሞ ክልል ይሁን የሚለውን በይፋም ባይሆን መናገራቸው ተገልጾ ነበር። አሁን አጀንዳ ማሰባሰብ በሚል ወሎ ራሱን ችሎ ክልል እንዲሆን የወሎ ዲሞክራሲያዊ ፓርቲ ለምክክር ኮሚሽኑ አጀንዳ ቀረበ የሚል መረጃም ተሰራጭቷል። ባሳለፍነው ዓመት አቶ ዛዲግ አብርሃ በጠቅላይ ሚኒስትር አብይ አህመድ ወሎ ክልል ከሆነ በኋላ ፕሬዚደንት ትደረጋለህ ተብያለሁ ሲሉ መናገራቸው ተዘግቦ እንደነበርም የሚታወስ ነው። በወቅቱ ታዲያ ወደ ወልዲያ አቅንተው ለራያ ህይወት የነሰዋለው ራያ ከወሎ ጋር የተሳሰረ ነው፣ ወዘተ ሲሉ ተሰምተውም ነበር ነበርም ራያ ራያ እጣፈንታውና አምሳያውም አማራ ነው። እኔ በግሌ በዚህ ዓላማ መሳካት ሲባል የመጨረሻ የሆነ ውድ ሆቴኑ ጭምር ለመስጠት ዝግጁ መሆኔን ላሳውቅ ወዳለሁ። ታዩ። የዚህ ምስኪን ህዝብ እውነተኛ ትግል ስዕል ባልተገባ መንገድ ለመሳል የምትሞክሩ እንተኖዮችና የህወሀት ካድሬዎች መጨረሻ እጅግ የሚያንገበግብ ሽንፈት፣ የኛ ትግል ደግሞ ጣፋጭ ድን መቀዳጀት እንደሚሆን ገና ከወዲሁ ነገ እንደምትወጣው ጀምር እርግጠኛ ሆኜ ነግራችኋለሁ በትናንት ነው ለተጀመረ የተባለው የአጀንዳ ማሰባሰብ ላይ ታዲያ የወሎ የክልልነት ጥያቄ በወሎ ዲሞክራሲያዊ ፓርቲ በኩል ቀርበዋል ተብሏል። ሌላኛው ደግሞ የመተከል ጉዳይ ነው። የመተከል ዞን ራሱን የቻለ ክልል ሆኖ እንዲዋቀር አጀንዳ መቅረቡም ተነግሯል። የቦሮ ሽናሻ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ አባልና የሕዝብ ተወካዮች ምክር ቤት አባል መተከል ዞን ከቤንሻንጉል ጉሙዝ ክልል ተለይቶ ራሱን ችሎ በክልል ደረጃ እንዲዋቀር ፓርቲያቸው አጀንዳ ማቅረቡን ገልጿል። የኮሚሽኑ አማካሪ ኮሚቴ አባል መብራቱ አለሙ ደግሞ መተከለኛ ነው የሚሉ አንዳንድ ኃይሎች አሉ ያሉ ሲሆን መተከል ቀደም ባሉት የአስተዳደር ዘመናት በጎጃም ክፍለ ሀገር ውስጥ የሚገኝ መሬት እንጂ ብሄር ባለመሆኑ አሁን የኔ ርስት ነው የሚል ጥያቄ ሊቀርብበት አይገባም በማለት ለመገናኛ ብዙሀን ሲናገሩ ተሰምቷል የብልጽግና ሰዎች ደግሞ ብሄር ላይ መሰረት ያደረገ የክልል አወቃቀር ይቅር የሚል አጀንዳ አቅርበናል ብለዋል። የክልል መንግስታት ሰንደቅ አላማና መዝሙር እንዲሻሻል ህገ መንግስቱ እንዲሻሻል የሚለውም በማከል የጸጥታ ተቋማት መሪዎች በፖለቲካ ሳይሆን በክህሎት እንዲመረጡ ክልሎች በቋንቋ ሳይሆን አወቃቀራቸው በጂኦግራፊ እንዲሆን የፖለቲካ ምህዳሩ አሳታፊ እንዲሆንና የኑሮ ነቱ መፍትሄ እንዲበጅለት በሚል ደግሞ የጸጥታ ተቋማት ጥያቄ ያቀረቡ ተብሏል። ብልጽግና ከብልጽግና ጋር እየመከረም መሰል የንትርክ አጀንዳዎችን ማቅረቡንም ቀጥሏል። የሕክምና ባለሙያዎች አድማ በሚቀጥለው ሳምንትም ተጠናክሮ የሚቀጥል ነው አሉ። የንቅናቄው አስተባባሪዎች አድማው ተጠናቋል የሚል ሀሰተኛ መረጃ እየተነዛ ነው ሲሉም ገልጿል። የሕክምና ባለሙያዎች አገዛዙን ያስጨነቀ ሰላማዊ ተቃውሞ እያደረጉ ናቸው። የብልጽግናው መንግስት ለዚህ ሰላማዊ ጥያቄ የሰጠው ምላሽ ደግሞ የኃይል እርምጃ፣ እስርና ማስፈራራት ነው። ባሳለፍነው ሳምንት የጤና ሚኒስትሯና ሚኒስትር ዴታዎች በተገኙበት ከአስተባባሪዎች ጋር ስብሰባ ከተደረገ በኋላ መልሶ ግን ውይይቱ እንዳልተደረገ የተነገረ ሲሆን አድማውን እያቆሙ ስለሆነ ተውት በሚል ሳቤ ነው ይላሉ ባለሙያዎቹ። የጤና ባለሙያዎች ንቅናቄ ባወጣው መግለጫ ደግሞም አድማው የሚቆም ሳይሆን ተጠናክሮ የሚቀጥል ነው ብሏል። አድማው በሚቀጥለው ሳምንትም ተጠናክሮ በቁርጠኝነት ይቀጥላል። ከዚህ የተለዩ ውሳኔዎች ካሉ በንቅናቄው የተረጋገጡ የመገናኛ መንገዶች ብቻ የሚታወቅ ይሆናል ብለዋል። አንድነታችንን ለማወክና ግራ መጋባት ለመፍጠር በተልኮ የሚሰሩ ግለሰቦች እንዳሉ ደርሰንበታል የሚለው መግለጫቸው፣ እነዚህ አካላት የሀሰት መረጃዎችን በማሰራጨት ላይ ይገኛሉም። ለምሳሌ አድማው ተጠናቋል የሚል ሀሰተኛ መረጃን መንዛት ይገኝበታል። እንቅስቃሴያችንን እየመከፋፈልና እየመበታተን ተልኮ ተሰጥቷቸዋልና ከፍተኛ ጥንቃቄ ማድረግ ሲገኙ ማጋለጥ ይገባል ነው ያሉት። ይህንን ሀገራዊ የሆነና በሺዎች የሚቆጠሩ የስራ ባልደረቦቻችን የጋራ መስዋዕትነት እየከፈሉበት ያለውን ህልውና ጥያቄ እያወካችሁ የምትገኙ ከድርጊታችሁ ታቀቡ ሲሉም ጠይቋል። ጥያቄዎቻችን ሀገራዊ ይዘት ያላቸው ከመሆናቸው አንጻር መመለስ ያለባቸውን በሀገር አቀፍ ደረጃ ነውና በየተቋማት የሚደረግ ድርድር መቀበል የጉዳያችንን ጥንካሬ የሚያዳክምና ለትኩረት ማስቀየሪያነት የሚውል ነውና ተቀባይነት የለውም ሲሉም አክሏል። ከመቼውም ጊዜ በበለጠ ጥንካሬና አንድነት የሚያስፈልግ በት ጊዜ አሁን ነው። ሲኒየር ሐኪሞቻችን በቅርቡ ወደ ንቅናቄያችን እንደሚቀላቀሉ እንጠብቃለን። እናም እስከዛው ድረስ የደረስንበትን ቁርጠኝነት አጠናክረን መቀጠል አለብን። ባልደረቦቻችን እስር ቤት እየተንገላቱና ጥያቄዎቻችን ሳይመለሱ ወደ ስራ መመለስ ሁላችንንም ብዙ መስዋዕትነት የከፈልንበትን ትግል አደጋ ላይ መጣል ነው የሚለውንም በመግለጫቸው ላይ አስፍሯል። አድማውን ተከትሎ አሁንም ትልልቅ የሚባሉ የጤና ተቋማትን ጨምሮ የስራ መስተጓጎል እንደገጠማቸው ነው እነ ጥቁር አንበሳም፣ ቅዱስ ጳውሎስ፣ መቀለ ይደ ጎንደር፣ ሐዋሳ ሪፈራል ሆስፒታል፣ ጎንደር ታካሚዎች እየተጉላሉ እንደሚገኙም ነው መረጃዎች የሚያመለክቱት። ተቋሙ የፌዴራል መንግስቱ ሊከስ ነው። ቅድሚያ ለሰብአዊ መብቶች ፌዴራል መንግስቱ ከሀገሪቱና ዓለም አቀፍ ህጎች በተቃረነ መልኩም የግጭት ተፈናቃዮችን ወደቀያቸው መመለስ አልቻለም የሚል ክስ ነው በፍርድ ቤት ሊመሰርት ስለመሆኑ የተዘገበው የድርጅቱ ዋና ዳይሬክተር ተስፋአለም በርሄም መንግስት ተፈናቃዮችን ለመመለስ ፖለቲካዊ ፈቃደኝነት የለውም ማለታቸውንም የሪፖርተር ዘገባ ጠቅሷል። መንግስት ተፈናቃዮችን መመለስ አለመቻሉ የከፋ የሰብአዊ መብት ቀውስ ማስከተሉን ድርጅቱ ገልጿል ተብሏል። ኢትዮጵያ ያጸደቀችው የሀገር ውስጥ ተፈናቃዮችን የሚመለከተው የአፍሪካ ህብረት ድንጋጌ መንግስታት ተፈናቃዮች በፈቃዳቸው ደህንነታቸውና ክብራቸውን በጠበቀ አኳኋን ወደ ቀያቸው እንዲመለሱ ድጋፍ ማድረግ እንዳለባቸው የሚደነግግ ነው። በኢትዮጵያ ግን በርካታ ተፈናቃዮች ለዓመታት አሁንም በካምፕ ውስጥ ናቸው። የተቋሙ ዳይሬክተር አቶ ተስፋለም ሲናገሩም ተፈናቃዮች ወደ ቤታቸው እንዲመለሱ በፍርድ ቤት ውሳኔ ማስገደድ ይቻል እንደሆነ ወደፊት የምናየው ይሆናል። ነገር ግን እኛ ጉዳዩን ወደ ህግ መውሰድ አስፈላጊ ሆኖ አገኝተኗል ሲሉ ገልጿል። ከትግራይ ክልል የተፈናቀሉ ሰዎች ለሶስትና አራት ዓመታት በአስቸጋሪ ሁኔታ ውስጥ ከመኖራቸውም በላይ አሁንም እየተሰቃዩ ናቸው ሲሉም አስረድተዋል። ተፈናቃዮችን በፈቃደኝነት ወደ ቤታቸው መመለስ የሰብአዊነት ስራ ብቻ ሳይሆን በሀገርና በዓለም አቀፍ ህግ የተቀመጠ ግዴታም ነው። የአፍሪካ ህብረት የካምፓላው ስምምነትና የኢትዮጵያ ህገ መንግስትም ይህንን በግልጽ አስፍሯል። መንግስት ተፈናቃዮችን የመመለስ አስቸኳይ እርምጃ የማይወስድ ከሆነም ድርጅታቸው በእነዚህ ህጋዊ መሰረቶችም ወደ ክስ ለማምራት እንደሚገደድ ነው የጠቆሙት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።